አዎ፣ ያስችለኛል። ያላንቺ መሳቅም ያውቅበታል ጥርሴ። መኖር ምንዳ ነው ድምጽሽን ሳትሰማ አለች ይኸው ነፍሴ። ደሞም አይግረምሽ አይከብደኝም አሁን ሳላይሽ ውላለሁ። አንቺን የሚበልጡ እልፍ ቆነጃጅት በአገሩ አይቻለሁ። እንደ ትናንትናው ደሞ የምናፍቆት የምን አንቺን ማሰብ እንደውም ቀልሎኛል። ድምጽሽ በሌለበትን በይን መሰብሰብ ሳቅሽ ምናባቱ ሳቀሽ ምን አባቱ አያምረኝም፣ አሁን ሞልቷል የሚማርክ ጎኔ ላልሆንሽ ሰው ዘመኔን አልኖርም ትዝታን ስተርክ ርቀሽኛል ብዬ ሰውን ሁሉ አልሸሽ፣ ቤቴንም አልዘጋ፣ የምን ወና መሆን ያላንቺ ጨልሞ ያላንቺ እየነጋ። አዎ ጨክኛለሁ ልቤም እርሜን ብሏል፣ ትዝታን መከለስ ታሪክ ሆኖ ቀርቷል። እርቅሽን ፍለጋ ዓይንሽ ስር መቅለስለስ እያልኩኝ እያልኩኝ መልእክተኛ ሲዤ ከተበላኩላት እስኪ ደግሞ አሁን ታማኝ ሰው ፈልጉ ዋሽቶሻል የሚላት።